ብዙዎቻችን የምናውቀውን ታሪክ ልንገርህማ። ገና ከእንቅልፍ ከመነሳትህ በህልም ስታያት ከነበረችው ልጅ መልእክት ደርሷል የሚል ኖቲፊኬሽን ስልክ ላይ በማግኘት ተስፋ አልጋ ላይ እንዳለ ገልበጥ ብለህ ስልክህን ታነሳለህ። ነገር ግን ስልክህ ከሰሃራ በረሃ የበለጠ ደርቋል። ለራስህ ምን አይነት ነገር ነው ትላለህ። እስካሁን ቴክስት መመለስ ነበረባት። እስቲ ምርመራ ላካሄድ ከዛ በኋላ ባለፉት 12 ሰዓታት ውስጥ የነበራትን እንቅስቃሴ ለማየት ኤፍቢ ነሽየለ፣ ቴሌግራም፣ ኢንስታግራም ምድረ ሶሻል ሚዲያ ላይ ያላትን አካውንት ሁላ እያሳደድክ ትፈትሻለ። ከማን ጋር ናት? ምን እያደረገች ነው? ለምንድን ነው እስካሁን ያልመለሰችልኝ? መልስ ያስፈልገኛል፣ ገና መልስ ያስፈልገኛል የሚለውን ቃል ከአፍ ከመውጣት ወይኔ ጉዴ፣ መዥገሮንኩ፣ በቃ ሰገጥኩ ትላለ። ስለዚህ በፍጥነት ዩቲዩብ ትከፍትና ታማኙ መካሪንና የጠበሳ ጥበብ ንጉስ የሆነውን ማይኮን ትፈልጋለህ። ዌል እንግዲህ፣ የኔ መዥገር ማን ነው? የእኔ ታማኝ ደቀ መዝሙር፣ የምትፈልገው መልስ እኔ ጋር አለ። አንደኛ ያለህን ጊዜ ጠቅላላ እሷን በመከታተል ታሳልፋለህ። ሀሳብህም በእሷና በእሷ ታሪክ ከሞላከው ስለሷ ማሰብ እሷን መፈለግና እሷን መውደድ በሚባል ዙሪያ ጥምጥም ውስጥ ራስህን ታገኛለህ። በሆነው ባልሆነው እሷን ለማንሳት ምክንያት መፈለጋ አይቀርም። በአንድ በኩል ሊያውም በአንተ በኩል ብቻ ያለ እሷን ፍለጋ ስልክ ላይ ማፍጠት ተፈጥሮ አይደለም። ስማኝም አንበሳዬ፣ የቻይናን መንግስት ይመስል በህይወት ውስጥ የሚመጡ ሰዎች ላይ ክትትል ማድረግ ያንተ ስራ አይደለም። በጣም ቀላል ኮንሰፕት ነው። እንቅስቃሴዋን መከታተል ላይ አነስተኛ ጊዜህን ካጠፋ፣ ስለ እሷ በማሰብ የምታጠፋው ጊዜ ይቀንሳል። መዥገርነትህም እንደዛው። ሁለተኛ አትወድህም። አንተም ያን ታውቃለህ። ሴት ልጅ እንደወደደች ካወቅና በእጅግ አስገባት፣ መዥገር ለመሆን ምክንያት አይኖርህም። መዥገር የምትሆንበት ብቸኛው ጊዜ በራስህ መተማመን ስታጣ ወይም ያላችሁን ሪሌሽንሺፕ ምንነት ማወቅ ሲሳን ነው ይህ አጋጣሚ ነው እንግዲህ ወንዶችን መዥገር እንዲሆኑና ስልኳን እንዲያፈነዱ የሚያስገድዳቸው። ምን እንደሚሰማት እርግጠኛ አይደለም። እንደገና ከእሷ ጋር እድል ይኑርህ አይኑርህ ለማወቅ ደግሞ ትሟሟታለ። ሶስተኛ እንደ ትልቅ ነገር ታየዋለ። እንዲሁም ቴክስቲንግ ላይ በጣም ጥገኛ ትሆናለ። ቴክስትህን አንድ ጊዜ እንኳን ካልመለሰች በየሶሻል ሚዲያ ለማየት አስር ጊዜ ወደ ስልክህና ኮምፒውተር ትሮጣለ። እኔ ምልህን ስማኝ ተረጋጋ። ወንዶች ቴክስቲንግን እንደ ማረጋገጫ ይወስዱታል። ጥሩ ስሜት እንዲሰማቸው ወይም ከቸከሷ የጥራት ማረጋገጫ ሲፈልጉ ወደዛ ይሄዳሉ። ምክንያቱም ሴት ልጅ ቴክስታቸውን ከመለሰች የሆነ ፍላጎት እንዳላትና እንደወደደቻቸው ማሳያ አድርገው ይወስዱታል። ይህንን ወረርሽኝ እንደ ኮሮና ሽሸው። ኦኬ። አራተኛ፣ እጅግ በጣም ሮማንቲክ የሆነች የተካበደች ማንነት ያላት አድርገህ በአይምሮ ስላታል ማንም ሰው ሊሆን የማይችለውን ገጸ ባህሪ እየፈጠርክ ነው። በጣም ብዙ ወጣት ወንዶች ገና ከሷ ጋር ጥቂት ጊዜ እንኳን ሳያሳልፉ ከእውነት የራቀ ማንነት ሰጥተው በጭንቅላታቸው ውስጥ ይስሏታል። የልጅቷን ትክክለኛ ማንነት እንኳን ሳያውቁ ጭንቅላታቸው ውስጥ ከተፈጠረችው ሴት ጋር ከፍተኛ ፍቅር ይይዛቸዋል። ይህም ወደ አምስተኛ ነጥብ ይመራኛል። አምስተኛ ህይወትህ በእሷ ዙሪያ ይሽከረከራል። አንድ ጊዜ በጭንቅላት ውስጥ ስለሷ ሰፊ ነገር ከፈጠርክ በኋላ ህይወትህ ስለሷ ይሆናል። አንድ ጊዜ ደግሞ ህይወትህ ስለእሷ ከሆነ በአንተ የምትማረክበትን ትንሽ እንኳን የተስፋን ጥፍጣፊ አጠፋከው ማለት ነው። ህይወትህ ከአንተ ውጭ በማንም ዙሪያ መሽከርከር የለበትም፣ በተለይ ደግሞ ዴት ማድረጉ ቀርቶ አንድ ቀን እንኳን አብረሃት ባላሳለፍከው ልጅ ዙሪያ። ስድስተኛ፣ ሌላ አማራጮች የሉውም። ከያ ሴት ጋር በጠቅላላ መተኛት አለብህ እያልኩ አይደለም። በእርግጠኝነት በጣም በእርግጠኝነት እቺ ሴት ያለህን ጊዜና ጉልበት ለማፍሰስ ትክክለኛዋ ሴት መሆኗን እርግጠኛ እስካልሆንክ ድረስ ከሌሎች ጋር ሊኖር በሚችለው ኮኔክሽንና ሪሌሽንሽፕ ላይ በሩን መዝጋት የለብህም ነው እያልኩ ያለሁት። በአብዛኛው ደግሞ ይሄ እርግጠኝነት ቢያንስ እስከተወሰኑ ዴቶች ድረስ በቀላሉ አይመጣም። ሌሎች ሴቶችን አውራ፣ ከሌሎች ሴቶች ጋር ተገናኝ፣ ከብዙ ሴቶች ጋር ኮኔክት አድርግ። ከሁሉም ጋር መተኛት ወይም መገናኘት አይጠበቅብህም፣ ግን ገበያ ላይ ምን እንዳለ ተመልከትና ሴቶችን ማግኘት እንደምትችል ለራስ አሳይ። በዚህ መንገድ በአንድ ሴት ዙሪያ መዥገር እንዳልሆንክና እንዳልሰገጥክ ማረጋገጥ ትችላለህ። እንግዲህ ይሄ ነው ጓዴ።